በነዳጅ የሚሰሩ ተሽከርካሪዎችን በሀገር ውስጥ ማምረትም ሆነ መገጣጠም ተከለከለ። ኢትዮጵያ ከሳህራ በታች ትልቅ የሆነውን ህንፃ ልትገነባ ነው ተባለ። የውጭ ዜጎች ንብረት ለመግዛት ከሀገር ውስጥ የፋይናንስ ተቋማት መበደርን የሚከለክል ረቂቅ አዋጅ ቀረበ። የጤና ባለሙያዎች ሙሉ የሥራ ማቆም አድማ እንደቀጠለ ነው። ብዙ የጤና ተቋማትና መማሪያዎችም ሥራ እንዳቆሙ ናቸው ተብሏል። ዋናው ተግባራችን የተፈናቀሉ ዜጎችን ወደ ቤታቸው መመለስና የትግራይን ህገ መንግስታዊ ወሰን ማረጋገጥ ነው ሲሉ ሌትናል ጀነራል ታደሰ ወረደ ተናገሩ። እነዚህንና ሌሎች ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። በነዳጅ የሚሰሩ ተሽከርካሪዎችን በአገር ውስጥ ማምረትም ሆነ መገጣጠም ተከለከለ። በአንጻሩ በኤሌክትሪክ የሚሰሩ ተሽከርካሪዎችን ቁጥር ወደ 500 ሺህ ማድረስ እቅድ መያዙም ተገልጿል። በነዳጅ የሚሰሩ ተሽከርካሪዎች በአገር ውስጥ እንዳይመረቱና እንዳይገጣጠሙ መታገዱን የኢንቨስትመንት ኮሚሽን አስታወቀ። የኢትዮጵያ ኢንቨስትመንት ኮሚሽን ዶክተር ዘለቀ ተመስገን የቻይናው ፏጂያን ኩባንያ ከጄሳዮን ኩባንያ ጋር በመተባበር ግንቦት 9 ቀን 2017 ዓ ም የኤሌክትሪክ ተሽከርካሪዎችን ለኢትዮጵያ ገበያ ባስተዋወቀበት መድረክ ባደረጉት ንግግር ኢትዮጵያ በኤሌክትሪክ የሚሰሩ ተሽከርካሪዎችን ብቻ ታበረታታለች ብለዋል። በተቀመጠው አቅጣጫ መሰረት የኤሌክትሪክ ተሽከርካሪዎችን ብቻ እናበረታታለን። በነዳጅ የሚሰሩ ተሽከርካሪዎች እንዳይመረቱ እንዳይገጣጠሙና ወደ ኢትዮጵያ እንዳይገቡ ለማድረግ ቁርጠኞች ነን። የምናበረታታው የኤሌክትሪክ ተሽከርካሪዎችን በኢትዮጵያ እንዲመረቱ እንዲገጣጠሙና ወደ ሀገር ውስጥ እንዲገቡ ነው ብለዋል። ኢትዮጵያ ከሰሃራ በታች ትልቁን ህንፃ ልትገነባ ነው። ህንፃው 62 ፎቅ ሲኖረው 445 ሚሊዮን ዶላር ይፈጃል ተብሏል። የኢትዮጵያ ኤሌክትሪክ ኃይል ያስገነባዋል የተባለው የዋና መስሪያ ቤቱ ህንፃ ከሰሃራ በታች ትልቁ እንደሚሆን ተሰምቷል። ህንፃው 197800 ካሬ ሜትር ስፋት፣ 327.5 ሜትር ርዝመት እና 62 ፎቅ ይኖረዋል ተብሏል። በዚህ በአሁኑ ወቅት በኢትዮጵያ ትልቁ ህንፃ ንግድ ባንክን በ209 ነጥብ 7 ሜትርና በ53 ወለል ህንፃ የሚበልጥ ይሆናል። ከሜክሲኮ አደባባይ አቅራቢያ በቂርቆስ ክፍለ ከተማ ሊገነባ የታቀደው ህንፃ 445 ሚሊዮን ዶላር እንደሚፈጅ የስፑትኒክ ዘገባ ያመለክታል። ፕሮጀክቱ በገንዘብና በሎጂስቲክስ ችግሮች ምክንያት ቆሞ የነበረ ሲሆን፣ የኢትዮጵያ ኤሌክትሪክ ኃይል አሁን ለግንባታው ጨረታ እንዳወጣ ነው ዘገባው የጠቆመው። አዲስ አድማስ ጋዜጣ ነው ዘገባውን ያጋራል። የውጭ ዜጎች ንብረት ለመግዛት ከሀገር ውስጥ የፋይናንስ ተቋም መበደርን የሚከለክል ረቂቅ አዋጅ ቀረበ። የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት የሚሆኑበትን ወይም ለመኖሪያ ቤት ግንባታ የሚውል መሬት የሚያገኙበትን ሁኔታ የሚደነግግ አዲስ ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት ቀርበዋል። ይህ አዋጅ የውጭ ካፒታልን ለመሳብ እና የኢንቨስትመንት ፍሰትን ለማፋጠን ያለመ ሲሆን የውጭ ዜጎች ከሀገር ውስጥ የፋይናንስ ተቋማት ገንዘብ እንዳይበደሩ የሚከለክል ድንጋጌ አካቷል። ረቂቅ አዋጁ እንደሚያስቀምጠው የውጭ ዜጎች ወይም ህጋዊ ሰውነት ያላቸው ተቋማት የማይንቀሳቀስ ንብረት ባለቤት ለመሆን ለመኖሪያ ቤት ግንባታ የሚሆን መሬት ለማግኘት ቢያንስ 150 ሺህ የአሜሪካን ዶላር መመደብ ይጠበቅባቸዋል ይላል። ማንኛውም የውጭ ዜጋ በአንድ ጊዜ በኢትዮጵያ ሊኖረው የሚችለው የማይንቀሳቀስ ንብረት ብዛት ከአምስት መብለጥ እንደሌለበትም አዋጁ ይደነግጋል። ማንኛውም የውጭ ዜጋ ከሀገር ውስጥ የፋይናንስ ተቋም ወይም ምንጭ ገንዘብ መበደር ወይም ካፒታል ማሰባሰብ እንደማይችል ግንቦት 12 ቀን 2017 ከረቀቀው ረቂቅ አዋጅ ላይ ለመረዳት ተችሏል። ከዚህ በተጨማሪ ማንኛውም የውጭ ዜጋ በመንግስት ቀጥተኛ ድጎማ ለዜጎች በሚሰሩ የጋራ መኖሪያ ህንፃዎች ውስጥ የማይንቀሳቀስ ንብረት ባለቤት መሆን እንደማይችል ይደነግጋል። በግልና በመንግስት አጋርነት ወይም በተመሳሳይ የቤቶች ልማት ማዕቀፍ ወይም ለትርፋማ አላማ ተገንብተው ለሽያጭ የሚቀርቡ ቤቶችን ግን ይህ አዋጅ አያካትትም። ዘገባው የጊዮን ማጋዚን ነው። የጤና ባለሙያዎች ሙሉ የስራ ማቆም አድማ እንደቀጠለ መሆኑ ተገለጸ። የኢትዮጵያ ሚድዋይፎች ማህበር የሚድዋይፎች የተጋላጭነት አበል፣ የተጨማሪ ሰዓት ክፍያና የስራ ወሰን እንዲወሰን ጥያቄ ማቅረቡን የሀገሪቱ የጤና ዘርፍ ማሻሻያ የጤና ባለሙያዎችን መብት ባረጋገጠ መልኩ እንዲቀረጽና ይህንኑ የሚከታተል የጋራ ኮሚቴ እንዲቋቋም ከጤና ሚኒስቴር ዶክተር መቅደስ ዳባ ጋር በተደረገ ውይይት መጠየቁን ገልጿል። ማህበሩ መንግስት ለጤና ባለሙያዎች ጥያቄዎች አፋጣኝ ምላሽ እንዲሰጥና ከመብት ጥያቄው ጋር በተያያዘ በእስር ላይ የሚገኙ ባለሙያዎችም እንዲፈቱ ጠይቋል። ይህ በእንዲህ እንዳለ ማስተማሪያ ሆስፒታሎችን የሚያስተዳድሩ አንዳንድ ዩኒቨርሲቲዎች የጤና ባለሙያዎችን ለመቅጠር ማስታወቂያ ማውጣት ጀምረዋል። ለአብነት የጎንደር ዩኒቨርሲቲ የጤና ሳይንስ ኮሌጅ አምሳ ጠቅላላ ሐኪሞችንና ሃያ አምስት ሚድዋይፎችን መቅጠር እንደሚፈልግ በቅጥር ማስታወቂያው ላይ መግለጹን ነው ዋዜ ማሬዶ የዘገበችው። ዋናው ተግባራችን የተፈናቀሉ ዜጎችን ወደ ቤታቸው መመለስና የትግራይን ህገ መንግስታዊ ወሰን ማረጋገጥ ነው ሲሉ ሌትናር ጄኔራል ታደሰ ወረደ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌትናር ጄኔራል ታደሰ ወረደ ዋናው ተግባራችን የተፈናቀሉ ዜጎችን ወደ ቤታቸው መመለስ እና የትግራይን ህገ መንግስታዊ ወሰን ማረጋገጥ ነው ሲሉ ተናግረዋል። ፕሬዝዳንቱ ይህን ያሉት በኢትዮጵያ የአሜሪካ አምባሳደር ኤርቨን ማሲንጋ ጋር በትናንትና ሁለት ተገናኝተው በወቅታዊ ጉዳዮች ላይ ውይይት ባደረጉበት ወቅት ነው። በውይይቱም የጊዜያዊ አስተዳደሩ ፕሬዝዳንት በክልሉ የተፈናቀሉ ዜጎችን የመመለስና የትግራይ ህገ መንግስታዊ ዳር ድንበር የማረጋገጥ ጉዳይ ቀዳሚ ተግባር መሆኑን ገልጸዋል። ይህ መሰረ መሰረታዊ ፍላጎት ለማሟላት በሚደረገው ጥረት ላይ ያለውን እንቅፋት ቀላል አይደለም ያሉት ጄኔራሉ በፕሪቶሪያ ስምምነት መሰረት ሁሉንም ጥያቄዎች ከፌዴራል መንግስቱ ጋር በመነጋገር ለመፍታት እየተሰራ መሆኑን ተናግረዋል። በኢትዮጵያ የአሜሪካ አምባሳደር ኤርቨን ማሲንጋ በበኩላቸው የትግራይ ጊዜያዊ አስተዳደር የፕሪቶሪያ ስምምነትን በአግባቡ ተግባራዊ እንዲደረግ መንግስታቸው አስፈላጊውን ድጋፍ እንደሚያደርግ ገልጸዋል። በመጨረሻም በቀጣይ ትኩረት ሊሰጣቸው በሚገቡ ጉዳዮች ላይ ሰፊ ውይይት በማድረግ በሁሉም ጉዳዮች ላይ የጋራ መግባባት ላይ መድረሳቸውን ከፕሬዚዳንቱ ጽፈት ቤት ያገኘነው መረጃ ያመለክታል። በትግራይ ክልል የስራ ጉብኝት በማድረግ ላይ የሚገኙት የአሜሪካው አምባሳደር ኤርቨን ማሲንጋ ከሰሞኑ በምርጫ ቦርድ ከፖለቲካ ፓርቲነት ከተሰረዘው የህወሓት አመራሮች ጋር መወያየታቸውንም ገልጿል። አምባሳደሩ ኤርቨን ከህዋት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል እና ከሌሎች የፓርቲው ከፍተኛ አመራሮች ጋር መወያየታቸውም ታውቋል። አምባሳደሩ ከፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል እና ከህዋት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ጋር ተገናኝተው ተወያይተዋል። በተጨማሪም አምባሳደር ኤርቨን ማሲንጋ የሽሬ ሜዱሙ የተፈናቃዮች መጠለያ ነው ጎብኝተዋል። ዜናችን በዚህ አበቃ። ቻናላችን ሰብስክራይብ እንድታደርጉን ጠይቃለን። ቸርቀን ተመኘን።